እዚህ ቦታ ጋር ማለትም ከስድስት ወር በኋላ ብትመለሱ ይህ ቦታ ይቀየራል። በከተማችን በአዲስ አበባ መሀል እምብርት ላይ በካዛንችስ ዛሬ እንገኛለን። ዛሬ ይዜ የመጣንበት በምክንያት ነው። ብዙ የምናየው ነገር አለ። ይህ ድል እንዳያመልጣችሁ አብረን እንቆይ። ላሳያችሁ ይህ በከተማችን በአዲስ አበባ መሀል እምብርት ላይ ማለትም በካሳንችስ ከመለስ ፋውንዴሽን አጠገብ ላይ የሚገኝ ወደ 250 ሜትር ስኩዌር መሬት ላይ ያለፈ እጅግ በጣም ስፋት ያለው ከአዲስ አበባ ከተማ አስተዳደርና ከሀያት ሪል ስቴት ጋር አንድ ላይ በመሆን የሚሰራ እጅግ በጣም ትልቅ ፕሮጀክት ነው። ፕሮጀክት አንድ ቁጥር እንግዲህ በግንባታ ላይ ይገኛል። እንደምትመለከቱ እንግዲህ ሳይት ክሊራንስ ተደርጓል። በአሁኑ ወቅት እንግዲህ ለግንባታ ዝግጁ ሆኖ እንግዲህ እናንተ ነው እየጠበቅ ያለ። ታዲያ በዚህ ቦታ ላይ ማለትም እጅግ በጣም ስፋት ባለው ቦታ ላይ የሚገነቡት እንግዲህ ከባለ አንድ መኝታ ቤት እስከ ባለ አራት መኝታ ቤታ ቤቶች ናቸው። ታዲያ ይህን የመኖሪያ ቤት ከሌሎቹ ለየት የሚያደርገው የያዘው የመሬት ስፋት ብቻ ሳይሆን ማለትም ወደ 250000 ሜትር ስኩዌር መሬቱ ብቻ ሳይሆን ነገር ግን መሬቱ እንዴት እንደሚጠቀሙት ነው። ቤቶቹ የሚገነቡበት መንገድ 40 30 30 የተባለ ሲሆን ከሙሉ መሬቱ ላይ 40% ቤቶች የሚገነቡበት ሲሆን፣ 30% ደግሞ የተለያዩ መንገዶች ይገነባበታል። ቀሪው 30% ደግሞ ለተለያዩ ግሪን ኤራዎች እና መዝናኛ ቦታዎች ይውላል ማለት ነው። ይህ መንገድ ነፋሻማና ለመኖር ምቹ ያደርገዋል ማለት ነው። ስለ አከፋፈል መንገዱ ደግሞ አታስቡ። እጅግ በጣም ምቹ የሆነ የረዥም ጊዜ ያከፋፈል መንገድ አዘጋጅቶ እንግዲህ ይጠብቃችኋል ማለት ነው። በአዲስ አበባ መሀል እምብርት ላይ ይህን ነገር ደጋገምኩት መሰለኝ፣ ቦታው እጅግ በጣም ጥሩ ስለሆነ ነው። በዚህ ቦታ ላይ እንግዲህ ይህን ቤት ማግኘት ማለት አሁንም እንደ ሎተሪ ነው የምቆጥረው። ቀድማችሁ እንግዲህ እነዚህን ቤቶች ማግኘት ከፈለጋችሁ ቀድማችሁ በእነዚህ